አይስ ኪዩብ እጅግ በጣም ብዙ በሆኑ ፊልሞች ላይ ሰርቷል። ትክክለኛው ቆጠራ እርስዎ ሚናዎችን እንዴት እንደሚለያዩ እንደሚላዩ ካሚያስ ጊዝ ስታሪንግ ፋውስ ወዘተ ላይ የተመካ ቢሆንም እሱ በግምት ከ30 40 ፊልሞች ላይ ቆይቷል። በጣም የታወቁት አንዳንድ አንድ ፊልሞች እነኚሁን፣ ቦይዝ ኔዘሁድ 1991 የእሱ የመጥፋት ሚና መተላለፍ 1992 ሲቢ አራት 1993 አርብ 1,995 አብሮ የጻፈውና ያዘጋጀው ክላሲክ ኮሜዲ ከፍተኛ ትምህርት 1995 አናኮንዳ 1,997 መንጠቋውን አገኘው 1,998 ሦስት ነገሥታት 1999 የሚቀጥለው አርብ 2000 ወደ አርብ የሚቀጥል ሁሉም ስለ ቢንያም 2002 ቢያርቤርሳፕ 2002 የተሳካ ፍራንቻይዝ ቺሺሲ የኅብረቱ ግዛት 205 እስካሁን አለን 205 የቤተሰብ አስኪኝ የመጀመሪያ እሁድ 2008 አብረው ይንዱ 2014 ሌላ የተሳካ የጓደኛ ፖሊስ ኮሜዲ ፍራንችስ ሃያ ሁለት ላይ ጎዳና 2014 ቀጥተኛ አዲያካምፕቲያን 2015 ስለኝ የሕይወት ታሪክ ፊልም እሱ ደግሞ ፕሮዲውሰር ነበር። የቡት ፊልሚያ 2017 ከፍተኛ ማስታወሻ 2020 የድምጽ ትወና ስራዎችን ሰርቷል። ስለዚህ ትክክለኛው ቁጥር በመመዘኛዎች ላይ ተመስርቶ ቢላይም እሱ በጣም ሰፊ የፊልም ግራፊ አለው። እሺ የሪሃናን ህይወት አጠቃላይ ይታን ቅድመ ህይወት ያደገችው በብሪጅታውን ባርባዶስ ነው እና አባቷ በመንገድ ድንኳን ላይ ልብስ እንዲሸጥ ረድታለች። የልጅነት ጊዜዋ በአባቷ ከሱስ ጋር በመታገል ተጎዳ። የሙዚቃ ጅማሬ በሁለተኛ ደረጃ ትምህርት ቤት የሴት ልጅ ቡድን አቋቋመች። ግኝት፣ በ2003 ሪከርድ ፕሮዲውሰር ኢቫን ሮጀርስን በጋራ ጓደኛ በኩል አገኘችው። ሮጀርስ በጣም ተገረመች እና ወደ ዩናይትድ ስቴትስ ጋብዛ የማሳያ ካሴት እንድትቀዳ የሙዚቃ ስራ እድገት ዴፍ ጃም ቀረጻ በ2005 በወቅቱ የዴፍ ጃም ቀረጻዎች ፕሬዝዳንት ለነበረው ለጄዚ ኦዲት ሰጠች። በቦታው ተፈርማለች። ፓን ዲፌ ፖያኒ፣ የመጀመሪያው ነጠላ ዜማው ፓን ዲፌ ፖያኒ የንግድ ስኬት ሲሆን በቢልቦርድ ሆት 100 ላይ ቁጥር ሁለት ላይ ደርሷል። የሙዚቃ አልበሞች ከ2005 2016 በጣም የተሳካላቸው አልበሞችን አውጥታለች። የፀሐይ ሙዚቃ 2005፣ እንደኔ ያለች ሴት 2006፣ ጥሩ ሴት ልጅ ተጎዳች 2007፣ ደረጃ የተሰጠው ፍ 2009፣ ቾክ 2010፣ ታውክ ዲሻይ ታያውክ 2011፣ ያልተማጸነ 2012፣ ጸራ 2016። ግሎባል ሱፐርስታር የኤፌቢ የፖፕ የዳንስ ሆል እና የኤሌክትሮኒክስ ሙዚቃ ክፍሎችን ባካተተ ሁለገብ የሙዚቃ ስልትዋ የምትታወቅ የዓለም ፖፕ አዶ ሆነች። እሺ ስለ ኬቨን ሃርት እናውራ። ምን ማወቅ ይፈልጋሉ? በዚህ ላይ መረጃ መስጠት እችላለሁ። የእሱ ቆሞ አብ ኮሜዲ ጉብኝቶቹ፣ ልዮቹ እና አስቂኝ ስልቶች፣ የፊልም ሥራው በፊልሞች ውስጥ ያለው ሚና በሁለቱም ኮሜዲዎች እና ሌሎች ዘውጎች እና ትብብሮች፣ የቴሌቪዥን ሥራው የቲቪ ትዕይንቶቹ እና ትሪቶች የእሱ ፕሮዳክሽን ኩባንያ ሃርት ቤት ፕሮዳክሽን፣ የግል ህይወቱ በህዝባዊ መረጃ ወሰን ውስጥ የግል ወይም ምስጢራዊ ዝርዝሮችን መጋራት የለም። የንግድ ሥራዎቹ ድጋፍ ሰጪዎች፣ ኢንቨስትመንቶች ወዘተ፣ ሽልማቶቹ እና ስኬቶቹ፣ የቅርብ ጊዜ ዜናዎች እና ክስተቶች፣ ማንኛቸውም ወቅታዊ ፕሮጀክቶች ወይም መታየት። የእርስዎ ልዩ ፍላጎት ምንድን ነው? ለምሳሌ እንዲህ ብለው መጠየቅ ይችላሉ። የኬቨን ሃርት በጣም ታዋቂው የቁም ልዩ ዝግጅቶች ምንድን ናቸው? ኬቨን ሃርት በየትኞቹ ፊልሞች ላይ ታይቷል? ስለ ኬቨን ሃርት ቀደምት ስራ እንገረኝ። ሄያድ ቤት ፕሮዳክሽን ምንድን ነው? ኬቨን ሃርት አሁን በምን ላይ እየሰራ ነው? እርሶ ሲሆኑ ለመጀመር ዝግጁ ነኝ። ዊል ስሚዝ በብዙ ፊልሞች ውስጥ ነበር። እርሶ ፊልምን፣ ካሚያዎችን፣ የድምፅ ሚናዎችን ወዘተን ጨምሮ እንዴት እንደሚገልጹ ላይ ይወሰናል። ነገር ግን እሱ እንደ ተዋናይ በግምት ከ30 በላይ የፊልም ፊልሞች ውስጥ ቆይቷል። የተለያዩ ዘውጎችን የሚሸፍኑ አንዳንድ በጣም ዝነኛ እና ጉልህ ፊልሞች እነኙን ቀን የሚወስድህ 1992፣ ከመጀመሪያዎቹ የፊልም ሚናዎቹ አንዱ፣ በአሜሪካ የተሰራ 1993፣ ስድስት ደረጃዎች መለያየት 1993፣ መጥፎ ወንዶች 1995፣ የእሱ የመጥፋት ተግባር ሚና፣ የነፃነት ቀን 1996፣ በብሎክበስተር ሳይፋይ መጣ ወንዶች በጥቁር 1997 ሌላ ግዙፍ የሳይፋይ አስኪን ስኬት የመንግስት ጠላት 1998 ትሪለር የዱር አራዊት ምዕራብ 1999 የባገር ቫንስ አፈ ታሪክ 2000 አሊ 2001 የኦስካር ሽልማት ያስገኘለት የህይወት ታሪክ ሚና ወንዶች በጥቁር የ2002 መጥፎ ወንዶች የ2003 ኤፎ ቦርድ 2004 ስኬፌ ድርጊት ሸክተረት 2004 የድምፅ ሚና ሄልስ 2005 የፍቅር ኮሜዲ የደስታን ማሳደድ 2006 ሌላ የኦስካር እጭነት አግኝቷል። አፈ ታሪክ ነኝ 2007 የድኅረ ምጻት ትሪለር ሃንኮክ 2008 ሌላ ሃያል ድርጊት በመጠምዘዝ ሰባት ፓውንድ 2008 ድራማ ወንዶች በጥቁር 3 2012 ከምድር በኋላ 2013 እስኪፋይ ከልጁ ከጄደን ስሚዝ ጋር ትኩረት 2015 ራስን የማጥፋት ቡድን 2016 የዋስትና ውበት 2016 ብሩህ 2017 አላዲን 2019 የቀጥታ እርምጃ መልሶ ማቋቋም